አሰልጣኝ ፔፕ ጋርዲዮላ በእምባ አይናቸው የተሞላበት ምሽት የኬቨን ዴብሮይን ሽኝት ነበር። በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ተስተካካይ መርሃ ግብር ማንቸስተር ሲቲ በርነማውዝን 3 ለ1 ማሸነፉን ተከትሎ ማንቸስተር ሲቲ 10 ዓመታት ያገለገለው የ33 ዓመቱ ቤልጅማዊ ኮከብ ኬቨን ዴብሮይን በኢትሃድ የመጨረሻ ጨዋታውን አድርጓል። ለተጫዋቹ የሽኝት መርሃ ግብርም በኢትሃድ ተካሂዷል። በዚህም ትንሽ ስለ ዴብሮይን እናንሳ። ኬቨን ዴብሮይን እንደ አውሮፓውያን አቆጣጠር በ2015 ማንቸስተር ሲቲን ከተቀላቀለ በኋላ ለተቃራኒ ቡድን የማይቻል ነገር የሲቲ የአማካኝ ዘብ ሆኖ ቆይቷል ማለት ይቻላል። በዓለም ላይ አሉ ከሚባሉ አማካኞችም መካከል አንዱ ነው። ዴብሮይን ከየትኛው ማዕዘንና ርቀት ላይ ሆኖ ኳስን በቀላሉ ይዞ ማለፊያ ማግኘት የሚችል እንዲሁም ሰንጥቆ በማለፍ ግብ ማስቆጠር ይችላል ከዚህ ቀደም በማህበራዊ ገጹ ላይ ባሰፈረው መልእክት እያንዳንዱ ታሪክ ወደ ፍጻሜው ይመጣል በእርግጠኝነት በጣም ጥሩ ምዕራፍ እንዳሳለፈ በመናገር እግር ኳስ ወደ ሁላችሁም እና ወደዚች ከተማ መራኝ ህልሜን ያሳካውበት በሲቲ ቤት የቆየሁበት ወቅት ሳላውቅ ህይወቴን እንደለወጠው ከተማው ክለቡ ጋር ብዙ ስኬት እንዳሳካ ጨምሮ ተናግሮ ነበር የ33 ዓመቱ ተጫዋች በዚያ ውድድር ዘመን በፕሪሚየር ሊጉ 1700 ደቂቃ በመሰለፍ ተጫውቷል። በተለያዩ ጉዳቶችና ችግሮች ምክንያት ሁሉም ግጥሚያ ላይ መሰለፍ አልቻለም ነበር። ነገር ግን የዴብሮይን ሌጋሲ በፍጹም አይረሳም። ልክ እንደ ቀድሞ የቼልሲ ቡድን ጓደኛው ሞሐመድ ሳላ በስታንፎርድ ብሪጅ ከነበረበት አስቸጋሪ ጊዜ አገግሞ ወደ ፕሪሚየር ሊግ በመመለስ በሲቲ ቤት አምበልና ድንቅ የመሃል ሜዳ አማካኝ በመሆን ታሪክ መስራት ችሏል። ቼልሲን ለቆ ወደ ቮልቭስቡርግ ከሄደ በኋላ ዴብሮይን በጀርመን የማደግ እድሉን አግኝቷል። እንደ አውሮፓውያን አቆጣጠር በ201415 የውድድር ዘመን በአውሮፓ አምስት ምርጥ ሊጎች ውስጥ ብዙ አሲስቶችን ማስመዝገብ የቻለ ሲሆን የቡንደስሊጋውን የጨዋታ እድሎች መፍጠር የቻለም ተጫዋች ነው። ይህም ሲቲ ቤልጅማዊን ለማስፈረም 55 ሚሊዮን ፓውንድ በማውጣት ይህንን ባለታሪክ አማካኝ ከእጁ ማስገባት ቻለ። በኢቲሃድ ስታዲየም በአስር የውድድር ዘመን ዴብሮይን ስድስት የፕሪሜር ሊግ ዋንጫዎች፣ ሁለት የኤፌ ካፕ ዋንጫዎች ቻምፒዮንስ ሊግ ዋንጫዎችን ማሸነፍ ችሏል። ይህንን ያደረገው በፔፕ ጋርዲዮላ ስር በውሃ ሰማይ ማሊያ ለብሶ በተጫወተበት ወቅት ነው። ሲቲ በእንግሊዝ ባለፉት አስር ዓመታት ጊዜያት ውስጥ የበላይነቱን ሲይዝ በብዙ ግቦች አስተዋጽኦ በመፍጠር እንዲሁም ግቦችን ማስቆጠር የቻለ ተጫዋች ነው። በፕሪሚየር ሊጉ ለግብ የሚሆኑ ኳሶችን በማመቻቸት ረገድ ከራያን ጊግስ ቀጥሎ 118 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ዴብሮይን በስንብቱ እንደተናገረው ከሆነ ለክለቡ በስሜታዊነት መጫወት እፈልግ ነበር፣ በእግር ኳስ መደሰት እፈልግ ነበር። በዚህ ተግባሬ ሁሉም ሰው የነበረን ጊዜ እንደወደደው ተስፋ አድርጋለሁም ብሏል። ከንግግሩ መሃልም አንድ ቀን ወደ ሲቲ ይመለሳለሁም ብሏል። ደህና ሁኑ ለማለት ለኔ ጊዜው አሁን ነው ሲልም ተደምጧል። ሁላችሁንም እወዳችኋለሁ ሲል ለደጋፊው የተናገረው ዴብሮይን አንድ ቀን እመለሳለሁ፣ ይህ የመጨረሻው አይሆንም ሲልም ገልጿል። በቀጣዮቹ ዓመታት ለማንቸስተር ሲቲ ስኬት እመኝላችኋለሁ፣ ክለቡ በእናንተ ድጋፍ ወደ ስኬት እንደሚመለስ አልጠራጠርም ሲልም ተናግሯል። ይህ ምሽት ለእኔ የሐዘን ቀኔ ነው በማለት ተናግሯል። ጋርዲዮላ ስሜታዊነት የተነበበባቸው ኬቨን ዴብሮይን ሊተካ የማይችል ነው ሲሉ የገለጹት ጋርዲዮላ እሱን ሊተካልን የሚችል ተጫዋች በጭራሽ የለምን ብለዋል። እንዲሁም በጣም አሳዛኝ ቀን ነው ሲሉ ዴብሮይን በእያንዳንዱ ሰው በጣም ይናፈቃል፣ በዚህ ጥርጣሬ የለኝም ሲሉም ጨምረዋል። አሰልጣኝ ፔፕ ጋርዲዮላ በኬቨን ዴብሮይን የሽኝት ዝግጅት ላይ ስሜታቸውን መቆጣጠር ተስኗቸው ሲያለቅሱም ተስተውሏል። ይህ ታሪካዊ የማንቸስተር ሲቲ አማካኝ ኬቨን ዴብሮይን ሐውልት ሊገነባለት መሆኑም ተነግሯል። ማንቸስተር ሲቲ ለኬቨን ዴብሮይን ሐውልት እንደሚያቆም በይፋ መናገሩን ተከትሎ በአካዳሚው መንገድ በስሙ መሰየሙም ይታወሳል። ቤልጅማዊ አማካኝ ኬቨን ዴብሮይን ሐውልት ከኢቲሃድ ስታዲየም ውጭ ላይ እንደሚገነባለት ነው የተነገረው። ስለ ሐውልቱ መገንባት አስተያየቱን የሰጠው ኬቨን ዴብሮይን ይህ ማለት ሁልጊዜም የዚህ ክለብ አካል እሆናለሁ ማለት ነው ሲልም ተናግሯል። ቀይሰሪ ፍርዶስ አብድላኪም ነበር።